የተለያዩ ርዕሰ ጉዳዮችን እናነሳለን። በተለይ ዛሬ ከጠዋት ጀምሮ ስለ ትልልቆቹ ክለቦች ትልልቆቹ የአውሮፓ ሚዲያዎች ያወጧቸውን ስፖርታዊ መረጃዎች ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛችኋለሁ። እናንተን ቪዲዮችንን ላይክ፣ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ቆይታችሁን ከእኛ ጋር እንድታደርጉ የአክብሮት ግብዣዬን አቀርብላችኋለሁ። በቀጥታ ወደ ዛሬው ፕሮግራማችን ነው የምናመራው። መልካም ጊዜ ይሆንላችሁ። የማንቸስተር ዩናይትድን ጉዳዮች በማስቀደም ነው የምንጀምረው። ማንቸስተር ዩናይትድ ወጣት ተጫዋችን ሊያስፈርም እንደሚችል እየተነገረ ነው የሚገኘው ማንቸስተር ዩናይትድ ኮሎምቢያዊውን ወጣት የተከላካይ አማካይ የሆነው ክሪስቲያን አሮስኮን ነው ለማስፈረም ቅድመ ስምምነት መፈጸማቸው እየተገለጸ የሚገኘው ማንቸስተር ዩናይትድ የኮሎምቢያውን ከ17 ዓመት በታች ብሔራዊ ቡድን ተጫዋች የሆነውን ክሪስቲያን አሮስኮን 18 ዓመት ሲሞላው እንደሚያስፈርሙት ነው እየተነገረ ያለው ተጫዋቹ የኮሎምቢያ ከ17 ዓመት በታች ብሔራዊ ቡድንን በአምበልነት እየመራ ቡድኑን ለደቡብ አሜሪካ ሻምፒዮንሺፕ ፍጻሜ ማድረስ የቻለ ተጫዋች ያደርገዋል። የ17 ዓመቱ ክሪስቲያን አሮስኮ በሚቀጥለው ሐምሌ ወርም 18 ዓመት ሲሞላው ማንቸስተር ዩናይትድን እንደሚቀላቀል ነው ለክለቡ ቅርበት ያላቸው የመረጃ ምንጮች እየተናገሩ የሚገኙትና በሌላ በኩል ማንቸስተር ዩናይትድ ከሴኔጋላዊው አማካይ ሙሐመድ ጋርም ስሙ ቢያያዝም እንዲሁ ግን ውሸት ነው የሚሉ መረጃዎችም እየወጡ ይገኛሉ። ነገር ግን በትልቁ ግን ክሪስቲያን አሮስኮ ለማስፈረም ግን ትልቅ ፍላጎት እንዳላቸው የሚያሳዩ መረጃዎች በትልቁ እየወጡ እንደሚገኙ ነው ዘገባዎች እየጠቆሙ የሚገኙት። ክሪስቲያን አሮስኮ የኮሎምቢያ ከ17 ዓመት በታች ብሔራዊ ቡድን አምበል በመሆኑ በብዙዎች ዘንድም ይደነቃል። ይህ የ17 ዓመት ታዳጊ ለ17 ዓመት በታች ብሔራዊ ቡድኑ ባደረጋቸው ዘጠኝ ጨዋታዎችም ያደረገ ሲሆን በእያንዳንዱ ጨዋታ ላይም አርም ባንዱ ለብሶ ነው መጫወት የቻለው። በ2025 ጅማሩ አካባቢ በተደረገ የደቡብ አሜሪካ ሻምፒዮንሺፕ ውድድር ላይ ያለውን ተሰጦ በሚገባ ያስመለከተው አሮስኮ የተባለው ተጫዋች ብሔራዊ ቡድኑን በአምበልነት እየመራ እስከ ውድድሩ ፍጻሜ ድረስም መጓዝ ችለው እንደነበር ይነገራል። አሮስኮ ጫን ያለ አይነት የሚባል እንግዲህ የተከላካይ አማካይ ተጫዋች ሲሆን ከአንድ ለአንድ የመከላከል እንቅስቃሴዎች በተጨማሪ ኳስን በመቀበልና ምቹ ሁኔታ ላይ በመሆንም ጨዋታዎችን ወደፊት በማስቀጠሉ ረገድም እጅግ በጣም ጥሩ ተጫዋች እንደሆነም ይነገርለታል። ምንም እንኳን አማካዩ የካሪንግተኑ ምሩቅ የኮቢ ማይኖ ያክል ጥራት ባይኖረውም አጫዋወቱ ግን ከኮቢ ማይኖ ጋር ብዙም አይለያይም የሚሉ መረጃዎችም እያስነበቡ ይገኛሉ። የተጫዋቹ እንግዲህ በርካቶችም የሚያደንቁትና ወደፊትም በጣም ትልቅ ደረጃ ላይ ይደርሳሉ ተብለው ከሚጠበቀው ኮሎምቢያውያን ታዳጊ ተጫዋቾች መካከል አንደኛው ነውእና ይህንን ታዳጊ ተጫዋች ነው ማንቸስተር ዩናይትድ ለማስፈረም ከጫፍ እንደደረሰም እየተገለጸ የሚገኘው ሌሎች ተጫዋቾችም እንዲሁ በተመለከተ ማንቸስተር ዩናይትድ በተለይ ታዳጊ ተጫዋቾች ላይ ትኩረቱን እያደረገ ይገኛል። ሌላኛው 17 ዓመቱ የመሀል ሜዳ ተጫዋች በካሪንግተን በነበረው የሙከራ ጊዜ ያለውን አቅም በማስመልከትም የአሰልጣኝ ቡድንን አባላቱን አስደምሟል። እንግዲህ ሙሐመድ የተባለው ተጫዋች በማንቸስተር ዩናይትድ አካዳሚ በርከት ላሉ ሳምንታትም የተጫወተ ሲሆን ካሳለፈው እንግዲህ የተሳካ ሙከራ ጊዜ በኋላም በቋሚነት ካሪንግተንን እንደሚቀላቀል ነው በርካቶች እየጠበቁ የሚገኙት። በመሆኑም ይህ የካሪንግተን ሰዎች ያስደነቀው ሴኔጋላዊ ታዳጊ ለማስፈረምም ባርሴሎናም ጭምር የስፔኑ ክለብ ቀንደኛ ተፎካካሪ ሊሆን እንደሚችል እየተገመተ ይገኛል። ይሁን እንጂ ታዳጊው በማንቸስተር ዩናይትድ የሙከራ ጊዜ ከማድረጉ አኳያ ማንቸስተር ዩናይትድ ፉክክሩን እየመራ እንደሚገኝ በተለይ በአፍሪካውያን ታዳጊ ኮከቦችና በአፍሪካውያን እግር ኳስ ተጫዋቾች ላይ በጣም ጥሩ ዘገባዎችን በማውጣት የሚታወቀው አፍሪካን ፉት የተባለው የመረጃ ምንጭ ያጋራው። ስለዚህ ማንቸስተር ዩናይትዶች ታዳጊ ተጫዋቾችን በደንብ በመመልከት ላይ እንደሚገኝና እነዚህን ተጫዋቾች ሊመለከትና ሊያስፈርም እንደሚችል ነው እየተገለጸ የሚገኘው። ከታዳጊ ቡድኑ ጋር በተያዘም ካነሳ ነው አይቀር ትላንትና ምሽት የማንቸስተር ዩናይትድ 21 ዓመት በታች ቡድን ከአትሌቲክ ቤልባዎ ጋር ጨዋታ እንደነበረው ይነገራልና በዚህ ጨዋታ ላይ አሰልጣኝ ሩበን አሞሪም ተገኝተው መመልከታቸውን የሚያሳዩ ዘገባዎች ናቸው በትልቁ እየወጡ የሚገኙት። ጨዋታውም በማንቸስተር ዩናይትድ ቡድን 1 ለ0 ከመመራት ተነስተው በኋላ በኋላ እንግዲህ ባስቆጠሯቸው ሁለት ጎሎች ታግዘው ጨዋታውን ሁለት ለአንድ በሆነ ውጤት ማሸነፍ ችለዋልና በዚህ ጨዋታ ላይ የዋናው ቡድን አሰልጣኝ የሆነው ሩበን አሞሪም እና የስታፍ አባላቱ ጭምር ታድመው ተመልክተውታል የሚል መረጃ ወጥተዋል። በጨዋታው ላይ ጋብሪኤል ቢያንቼሪ ድንቅ አቋሙን ያሳየ ሲሆን እንዲሁ ደግሞ የማሸነፊያ ጎሉን የሚያስቆጠረው እሱ ነው እና በቀጣይ ማንቸስተር ዩናይትድ ታዳጊ ተጫዋቾችን ወደ ዋናው ስኳድም እየጠሩ ጊዜያቶችን ሊሰጧቸው እንደሚችል ጭምር የሚያሳዩ ነገሮችን እየተመለከትን ነው። ታዳጊ ኮከቦችን በማስፈረም ላይ በጣም በትልቁ ትኩረቶችን አድርገው እየሰሩ ነው። አሰልጣኝ ሩበን አሞሪም ጭምር የታዳጊዎቹን ጨዋታ እየገባ እየተመለከተ እንደሚገኝም ጭምር የሚያሳዩ መረጃዎች እየወጡ ነው ና ይሄ ነው እንግዲህ ከማንቸስተር ዩናይትድ ጋር የተያዙ የታዳጊ ጉዳዮችን ስንመለከት፣ ሌላኛው ከማንቸስተር ዩናይትድ ጋር በተያዘ የምናነሳው ጉዳይ የዌይን ማርክ ሩኒ ስቴት ነው። አሁን ላይ እንግዲህ ያሉ ተከላካዮች መከላከል በፍጹም አይችሉም የሚል አይነት ሀሳብ ነው ዌይን ማርክ ሩኒ የቀድሞ የእንግሊዝ ብሔራዊ ቡድን ተጫዋችና የማንቸስተር ዩናይትድ ሌጀንድ የሆነው ወይን ሩኒ በአሁኑ ሰዓት እንደ ቀድሞ ጊዜ ጠንካራ ተከላካዮች የሉም ሲልም ጭምር ነው የሚናገረው። በአሁኑ ሰዓት እግር ኳስ ተጫዋች በሆነ ኖሮ ድሮ ካስቆጠርኩት ጎል የበለጠ ግቦችን ያስቆጠር ነበር ሲል ወይን ማርክ ሩኒ ይናገራል። አሁን ላይ ያሉት ተከላካዮች እንዴት መከላከል እንዳለባቸው በጨረሻ አያውቁም ይላል ወይን ሩኒ ሲናገርና፣ የአሁን ተከላካዮች በጣም ቀላል ናቸው፣ በእኛ ጊዜ በጣም ከባድ ነበር መከላከሉ አሁን ያሉት ተከላካዮች ግን መከላከልን እንዴት እንደሚከላከሉ እንኳን በቅጡ የሚያውቁ አይደሉም ሲል ጭምር ወይን ሩኒ ይናገራልና፣ እኔ እግር ኳስን በዚህ ዘመን በሆን ኖሮ የምጫወተው ያኔ ካስቆጠርኳቸው ጎሎች በላይም አስቆጠር ነበር ሲልም ጭምር ነው ወይን ማርክ ሩኒ ሀሳቡን እየሰጠ የሚገኘው። ሌላኛው ከማንቸስተር ዩናይትድ ጋር በተያዘ የምናነሳው ጉዳይ የኑሱር ማዝራዊን ጉዳይ ይሆናል። ኑሱር ማዝራዊ በዛሬው ልምምድ ላይ እንዳልታየ የሚያሳዩ መረጃዎች ናቸው እየወጡ የሚገኙትና ጥርጣሬም ገብቷቸው ባለ ማንቸስተር ሰዎች ሞሮኳዊው የመስመር ተጫዋች የሆነው ኑሱር ማዝራዊ የማንቸስተር ዩናይትድ ተጫዋች በዛሬ ዕለት በተደረገው ልምምድ ላይ እንዳልታየ የሚያሳዩ መረጃዎችም እየወጡ ይገኛሉ። ይህንን ተከትሎ የአካዳሚ ቡድኑ ተጫዋች ሳም ማተር እርሱን በመተካት በትላንትናው ልምምድ፣ ይቅርታ፣ በዛሬው ልምምድ ላይ መካፈሉ ነው እየተሰማ የሚገኘው በኑሱር ማዝራዊ ቦታ ይሄ ታዳጊ ተጫዋች ነው ተካቶ ልምምዱን ሲያደርግ የነበረውና አሰልጣኝ ሩበን አሞሪም በተለይ ቅዳሜ ከብሬንትፈርድ ጋር በጣም ወሳኝ የሚባል ጨዋታ ያደርጋሉ። ባለፈው ሳምንት ቸልሲን አሸንፈዋል ና በዚህ ሳምንትም ድጋሚ ያሸንፈው ሁለት ተከታታይ ድል ለማግኘትም በጣም በትልቁ ይንቀሳቀሱበታል ተብሎ የሚታሰብ ጨዋታ እንደሆነ ይታወቃል። ና ከብሬንትፈርድ ጋር በሚያደርጉት ጨዋታ ላይ ይህ ተጫዋች ምናልባት ንሱር ማዝራዊ ላይኖር የሚችልበት እድሎች አሉ የሚሉ ነገሮች አሉ። ነገር ግን ሁሉንም ነገር ነገ በሚደረገው ይፋዊ የጋዜጣ መግለጫ ላይ አሰልጣኝ ሩበን አሞሪም ነገ እንግዲህ ጋዜጣ መግለጫ ይሰጣሉ። ቅዳሜ ከብሬንት ፈርድ ጋር ጨዋታ ከማድረጋቸው በፊት ነገ ቀን ላይ እንግዲህ አጠቃላይ ሁኔታዎችን ያስመልክተው ጋዜጣ መግለጫዎችን ይሰጣሉና በዚህ ጉዳይ ላይም ሰፊ ማብራሪያ ይሰጡበታል ተብሎ ይታሰባል። ነገር ግን በዛሬው ልምምድ ላይ ኑሱር ማዝራዊን እንዳልተመለከትነው ነው ነው መረጃዎች የሚያሳዩት። በሳምንቱ መጨረሻ ማንቸስተር ዩናይትድ ከብሬንት ፈርድ ጋር በሚደረገው ጨዋታ ላይ የዚህን ተጫዋች ግልጋሎት ያገኛል ወይስ አያገኝም የሚለው ጉዳይ በጥያቄ ምልክትነት የተቀመጠ ጉዳይ ሆኗል። አርሰናልን የተመለከቱ መረጃዎችን ደግሞ እናንሳ። ቡካዮ ሳካ ለኒውካስል ዩናይትድ ጨዋታ ዝግጁ ነው ብለዋል አሰልጣኝ ሚኬል አርቴታ ናቸው ይህንን ሀሳብ የሰጡ። ተጫዋቹ እንግዲህ በጉዳት ምክንያት በርከት ያዩ ሳምንታት አልፎት እንደነበርና ባለፈው ሳምንት መጨረሻ ግን በኖኒ ማንድዋይኬ ተቀይሮ ገብቶ የተወሰኑ ደቂቃዎችን ማድረጉን እንዲሁ ደግሞ በዚህ ሳምንት አጋማሽም በካራባው ካፕ ላይ ባደረጉት ጨዋታ የተወሰኑ ደቂቃዎችን መጫወቱን እናስታውሳለን እና ቦካ ኦሳካ ወደ ሜዳ መመለሱ ይታወሳል። ለኒውካስል ዩናይትዱ ጨዋታ ሙሉ ለሙሉ ዝግጁ እንደሆነ አሰልጣኝ ሚኬል አርቴታ ተናግረዋል። በተለይ ቦካ ኦሳካ የተመለሰበት ሰዓት ደግሞ ለአሰልጣኝ ሚኬል አርቴታ በጣም ጥሩ ጊዜ እንደሆነ ይታመናል። ምክንያቱም በዛ ቦታ ላይ ቦካ ኦሳካን ተክቶ ሲጫወት የነበረው ኖኒ ማንድዋይኬ እንደነበር ይታወሳል እና ኖኒ ማንድዋይኬ በሳምንቱ መጨረሻ ከማንቸስተር ሲቲ ጋር ባደረጉት ጨዋታ ላይ ግን ጉዳት ገጥሞት ከሜዳ መውጣቱ ይታወሳልእና አሁን ላይ በጉዳት ምክንያት ለሁለት ወራት አካባቢ ይህንን ቡድን ማገልገል አይችልም። ስለዚህ በዛ ቦታ ላይ የሚተካውን ደግሞ ተጫዋች ባገኙበት ጊዜ ወይም ሳካ በተመለሰ ጊዜ መጉዳቱ የተወሰኑ ጫናዎችን እንዲቀንስላቸው ያደርጋል ተብሎ ይታሰባልና ቡካዮ ሳካ ተመልሷል። ከጉዳቱ ባለፉት ጨዋታዎች ላይም ተመልክተነዋል። በኒውካስል ዩናይትዱ ጨዋታ ላይም ለመጫወት ዝግጁ እንደሆነ ጭምር ነው አሰልጣኝ ሚኬል አርቴታ ይፋ አድርገው የገለጹት። የአርሰናል ዋና አሰልጣኝ ሚካኤል አርቴታ ቡካያ ኦሳካ ለቀጣይ የሊጉ መርሃ ግብረም ዝግጁ መሆኑን ነው ከካራባው ካፑ ጨዋታ በኋላ ሀሳባቸውን የሰጡት። ቡካያ ኦሳካ ለኒውካስል ዩናይትድ ጨዋታም ዝግጁ ነው ሲሉ ይናገራሉ። አሰልጣኙ በሜዳ ላይም ትመለከቱታላችሁ ሲል ጭምር ተናግሯል። አሰልጣኝ ሚካኤል አርቴታ በካራባው ካፕ ድላቸው ላይ እንግዲህ እቅዳቸው ቡካያ ኦሳካን ስልሳ ደቂቃዎችን ብቻ እንዲጫወት ማድረግ እንደነበር ጭምር ነው የገለጹት አርሰናል በሳምንቱ መጨረሻ እሁድ ምሽት 12 ሰዓት ከ30 ሲል በሊጉ መርሃ ግብር ኒውካስል ዩናይትድን የሚገጥሙበት ጨዋታም ይደረጋል። በጣም ተጠባቂ ጨዋታም ይሆናል ተብሎ ይታሰባል። ምክንያቱም አርሰናልና ኒውካስል ዩናይትድ ሲገናኙ ትልቅ ፉክክሮችን እንደሚያደርጉ ከዚህ በፊትም ስላሳዩን በዚህ ሳምንትም የሚደረገው የእሁዱ ጨዋታ በጣም ተጠባቂ ከሚሆኑት መርሃ ግብሮች መካከል አንደኛው ነው። ዊሊያም ሳሊባ ውል ለማራዘም ተስማምቷል። ፈረንሳዊው የተከላካይ ስፍራ ተጫዋች የሆነው ዊሊያም ሳሊባ በአርሰናል ቤት ውሉን የረጅም ጊዜ ለማራዘምም ከስምምነት መድረሱ ነው የተረጋገጠው። ስሙ ከሪያል ማድሪድ ጋር ሲያያዝ የነበረው ዊሊያም ሳሊባ በአርሰናል ቤት ለመቀጠል ፍቃደኝነቱን ማረጋገጡ ነው የተነገረው። በውሉ መጨረሻ ዓመት ላይ የሚገኘው ዊሊያም ሳሊባ በሚቀጥሉት ቀናትም ውሉን እንደሚያራዘም ዘ አትሌቲክ የተባለው የመረጃ ምንጭ ይፋ እያደረገም ይገኛል ይገኛልና፣ በውሉ መጨረሻ ዓመት ላይ የሚገኘው ሳሊባ በሚቀጥሉት ቀናት ውሉን ያራዝማል ተብሎ ይታሰባል። የ24 ዓመቱ ተጫዋች ዊሊያም ሳሊባ በአርሰናል ቤትም የአምስት ዓመታት ኮንትራክት ይፈርማል ተብሎ ነው የሚጠበቀው። ይህም ለአርሰናል በጣም ትልቅ እፎይታን የሰጠ ጉዳይ ሆኗል እየተባለ ነው ምክንያቱም ሪያል ማድሪዶች ይህንን ተጫዋች ለማስፈረም በጣም በትልቁ እንቅስቃሴዎችን እያደረጉ ነበር። በተለይ የአርሰናልንና የዊሊያም ሳሊባን ኮንትራት ጉዳይ በጣም በቅርበት ሲከታተሉት እንደነበር ነው መረጃዎች የሚያሳዩት። ምናልባት ዊሊያም ሳሊባና አርሰናል የማይስማሙ ከሆነ ሪያል ማድሪድ ይህንን ተጫዋች ቶሎ ለማስፈረምም ጥያቄዎችን ለማቅረብ ጭምር ዝግጁ ነበር። ባለፈው የክረምት የተጫዋቾች የዝውውር መስኮት ጭምር ይህንን ተጫዋች ለማስፈረም ትልቅ ፍላጎት ነበረው። በተለይ በርከት ያሉ ተጫዋቾች ወደ ሪያል ማድሪድ ሄዶ መጫወትን በጣም በትልቁ የሚመኙት ነገር ከመሆኑ ጋር በተያዘ ዊሊያም ሳሊባ ምናልባት እንደዚህ አይነት ፍላጎቶች ሊኖሩት ይችላሉ ተብለው ግምቶች ሲወጡ ነበርና ይሄ ደግሞ ለአርሰናል ደጋፊዎች፣ ለአርሰናል ባለስልጣናት፣ ለአርሰናል አሰልጣኝ ሚካኤል አርቴታ ጭምር በጣም ስጋት የነበረ ነው። ነገር ግን አሁን ፎይታ ነሰጥቷቸዋል። ዊሊያም ሳሊባ በአርሰናል ኮንትራቱን ለማራዘምም ከስምምነት እንደደረሰና ለቀጣዮቹ አምስት ዓመታትም ተጨማሪ በአርሰናል ቤት ለመቆየትም ፍላጎት እንዳለው የሚያሳዩ ሪፖርቶች ይፋ ተደርገዋል። በቅርብ ቀናትም ኮንትራቱ ይፈረማል ተብሎ እንደሚጠበቅ ነው የተገለጸው። ከዚሁ ከኮንትራት እድሳት ጋር ካነሳን አይቀር የአንድ ተጫዋችንም ኮንትራት እድሳት ጉዳይ እንመልከት። ይኸው ተጫዋች ቡካዮ ሳካ ነው። አርሰናል የቡካዮ ሳካ ኮንትራትንም ማደስ የቀጣይ ተቀዳሚ ተግባራቸው አድርገው አስቀምጠውታል ተብሏል። በተለይ በክረምቱ የተጫዋቾች የዝውውር መስኮት አርሰናል በጣም ወሳኝ የሚባሉ ትልልቅ ተጫዋቾችን በዝውውር መስኮቱ ላይ ካስፈረሙ በኋላ ቀጣዩ የአንድሪያ ቤርታ ትልቁ ደግሞ ግብ ይሆናል ተብሎ የሚጠበቀው በቡርኑ ውስጥ የሚገኙ ሌሎች ኳከብቶችን ኮንትራታቸውን አራዝመው በቡርኑ እንዲቆዩ ማድረግ ነው። ከእነዚህ መካከል ቡካዮ ሳካ አንደኛው እንደሆነ ይታመናል። ኢታን ዋኔሪን ኮንትራት በማራዘም ጀምረዋል። ዊሊያም ሳሊባን ለማስፈረም ከስምምነት ደርሰዋል። ቀጣዩ ቡካዮ ሳካ እንደሚሆን ደግሞ ጥርጥር የለውም። ይህንን ተጫዋች በቡርናቸው ላይ ማቆየትም በትልቁ የሚፈልጉት ነው። ቀጣይ እቅዳቸውም ቀጣይ ተቀዳሚ ተግባራቸውም የአርሰናሎች ቡካዮ ሳካን ኮንትራት ማራዘም ነው። በሳምንት 300,000 ፓውንድ የሚያወጣውን አዲስ ውልን አስመልክቶ ንግግር በማድረግ ላይ እንደሆኑ ይነገራል። ይህም የክለቡ ከፍተኛ ተከፋይ ተጫዋችም ያደርገባል እንግሊዛዊውን ቡካዮ ሳካን። ስለዚህ በቀጣይ ኮንትራቱን ሲፈርም የአርሰናል የውዱ ተከፋይ ወይም ደግሞ አሁን ካሉት የቡድኑ ስብስብ በጣም ትልቁ ተከፋይም ያደርገባል ተብሎ ይጠበቃል። ቡካዮ ሳካም ኮንትራት ለማራዘም ንግግሮችን እያደረገ እንዳለና በቅርቡ እንደሚፈረም ጭምር ነው የተነገረው። ክሪስቲያን ኖርጋርድ በአርሰናል የቡድን ጥልቀት ላይ ሐሳቡን ሰጥቷል። በዚህ ክረምት ከብሬንትፈርድ ከመጣ ተጫዋች መካከል አንደኛው ነው ክሪስቲያን ኖርጋርድ እና ስምንት ፈራሚዎች ነበሩ። ከስምንቱ አንደኛው ነው ክሪስቲያን ኖርጋርድ። ከፖርት ቬሌ ጋር በተባደረጉት ጨዋታ ላይ በቋሚ አስተላለፍ ውስጥ ነበር ተጫዋች። ከፖርት ቬሌ ጋር እየተጠቀምንበት አስተላለፍን ስታይ ብዙ ተጫዋቾችን ያስፈርመናል ነገር ግን አሁንም አስራ አንድ ቋሚ ለመምረጥ በጣም ከባድ ነው ብዬም አስባለሁ ሲል ክሪስቲያን ኖርጋርድ ይናገራል። እኔ እንደማስበው በሁሉም ውድድሮች ውስጥ ለመወዳደር የሚያስፈልገን የቡድን ጥልቀት እኛ ቡድን ውስጥ አለ ሲልም ጭምር ነው የተናገረው ክሪስቲያን ኖርጋርድ ይቀጥልና፣ ክሪስቲያን ኖርጋርድ ብዙ ጨዋታዎች ይኖራሉ፣ ስለዚህም በአካል ብቃትም ዝግጁ መሆን ያስፈልገናል። እናም የመጫወቻ ደቂቃዎችም ቀስ ብሎ ይመጣሉ ብዬ አስባለሁ ሲልም ጭምር ነው እየተናገረም የሚገኘው። ሰሞኑን በአርሰናል ቤት በጣም አስቸኳይ ስብሰባ እንደነበረ የሚያሳዩ ዘገባዎች እየወጡ ይገኛሉ። መረጃዎች እንደወጡት ከሆነ ንግግሮች የተስተካከሉና የተስማሙ ናቸው። ዊሊያም ሳሊባ ለወኪሉ እዚህ መቆየት እንደሚፈልግና ቀሪው ታሪክ እንደሆነም ግልጽ አድርጎለታል። ሪያል ማድሪድን በቅርቡ ሳሊባን ለማስፈረም ሙከራ አድርገባል። ነገር ግን አንድሪያ ቤርታ በአንድ ክረምት አንድ አስቸኳይ ስብሰባ ብቻ ነበር የነበረው ይህም ኤዜን ለመጥለፍ ብቻ ነው። አንድ አስቸኳይ ስብሰባ ነው ያደረገው። ከዛ ውጪ ሁሉንም ተጫዋቾች በቀላሉ ነው ያስፈረመው። አሁን ላይ ደግሞ ዊሊያም ሳሊባን ኮንትራት ለማራዘምም ንግግር አድርገዋል። ቸልሲን የተመለከቱ መረጃዎችን እናንሳም። ቸልሲ የገንዘብ ቅጣት ተጥሎባቸዋል። የምዕራብ ለንደኑ ክለብ ቸልሲ በዚህ ሳምንት መጨረሻ በተወዳጁ የእንግሊዝ ፕሪምየር ሊግ የአምስተኛ ሳምንት መርሃ ግበር ከማንቸስተር ዩናይትድ ጋር ባደረጉት ጨዋታና በተሸነፉበት መርሃ ግብር ላይ ባሳዩት ያልተገባ ባህሪ ምክንያት ነው ቅጣት እንደጠለባቸው የሚታወሰው። በጨዋታው ላይ ቀይ ካርዶችን ተመልክተዋል። ለምሳሌ አሰልጣኝ ኤንዞ ማሬስካን ጨምሮ ቸልሲዎች በጨዋታው ላይ በፒተር ባንክስ ስድስት የማስጠንቀቂያ ካርዶች እንደተመዘዘባቸው ተነግሯል። የጨዋታው አልቢትር እንግዲህ በርከት ያሉ የቢጫ ካርድ እንዲሁ ደግሞ የቀይ ካርድም ጭምር ለቸልሲ ተጫዋቾችና የአሰልጣኝ ቡድን ስታፍ አባላት ጭምር የተመለከቱበትን አጋጣሚ ተመልክተናል። ግብ ጠባቂው ሮበርት ሳንቼዝ ደግሞ ገና ጨዋታው በጅማሮው ላይ ሳለ ነው በቀይ ካርድ የወጣው ብሪያን ኢምቤሞ ላይ በሠራው ጥፋትና በርከት ያሉ ጥፋቶችን በመስራታቸው ምክንያት። በዚህም ምክንያት የእንግሊዝ እግር ኳስ ማህበር ቸልሲ ላይ የ25000 ፓውንድ ቅጣት መጣሉ ነው የተነገረው። አምናም በነበረው የ2024/25 የውድድር ዓመት ላይም እንደዚሁ ተመሳሳይ አይነት ቅጣቶች ሲጣለባቸው እንደነበረ እናስታውሳለን። ዘንድሮ በዛው ቅጣት ላይ እንዳለ ነው እንግዲህ የተገለጸው። በዚህ ሳምንት ባደረጉት ጨዋታ ላይ ባሳዩት ያልተገባ ባህሪ ምክንያት ቅጣት እንደተጣለባቸው ተገልጿል። ከማንቸስተር ሲቲ ጋርም የተያዙ ጉዳዮችን እናንሳ። ሮያን ሸርኪ መቼ ወደ ሜዳ ይመለሳል የሚለውን ጉዳይ እንመልከት። የማንቸስተር ሲቲው የፊት መስመር ተጫዋች የሆነው ሮያን ሸርኪ በጭን ጉዳት ምክንያት ለሳምንታት ከሜዳ ርቆ እንደሚገኝ የሚታወቀ ጉዳይ ነው። ከኦሎምፒክ ሊዮን ከፈረመ በኋላ በጣም ጥሩ ጊዜያቶችን ሲያሳልፍ ነበር። በተለይ የጃክ ግሪሊሽንም አስር ቁጥር ማሊያን እንደተረከበ እናስታውሳለን። ነገር ግን ጉዳት ገጥሞት አሁን ላይ ቡድኑን ማገልገል እየቻለ እንዳልሆነ እናውቃለንና ፈረንሳዊ የፊት መስመር ተጫዋች የሆነው ረያን ሸርኪ አሁን ላይ ግን ካጋጠመው የጭን ጉዳት ማገገሙን ነው የፈረንሳይ ታማኙ የሚባለው የመረጃ ምንጭ ሌኪፕ እያስነበበም የሚገኘው። ተጫዋቹ በሳምንቱ መጀመሪያ የኤምአርአይ ምርመራ አድርጎ ከጉዳቱ እንዳገገመ ይፋ ተደርጎለታል። ይህንን ተከትሎ ሮያን ሸርኪ ከአንድ ሳምንት በኋላ ወደ ሜዳ ይመለሳል ተብሎ ይጠበቃል የተባለውና ሮያን ሸርኪ ለማንቸስተር ሲቲም ደግሞ ግልጋሎቱን ለመስጠት አንድ ሳምንት ብቻ እንደሚጠበቅበት ነው እየተገለጸ የሚገኘው። ማንቸስተር ሲቲዎችም የዚህን ተጫዋች ግልጋሎት እንደሚፈልጉ ይታመናል። በተለይ ተጫዋቹ ያለው የፈጠራ ክህሎት እጅግ በጣም ድንቅ እንደሆነ በነበረባቸው ጥቂት ጨዋታዎችም አሳይቷል። ስለዚህ በቀጣዩ ጨዋታዎችም ለሲቲ ጥሩ ግልጋሎትን ይሰጣል ተብሎ ነው የሚታሰበው። ፔፕ ጓርዲዮላ በፊል ፎደን ላይ ሀሳቡን ሰጥቷል። ፊል ፎደን በጥቂት ጨዋታዎች ላይ አይተነዋል። እናም ቡድኑ ደግሞ የተሻለ ሲጫወት ሁሉም ተጫዋቾች አቅሙን ይፈጥርላቸዋል። ነገር ግን ዛሬ ብቻ ሳይሆን ከዩናይትድ ወይም ከናፖሊ ጋር በነበረው ጨዋታ ላይም ጥሩ ነገሮችን ሲያደርግ ተመልክቸዋለሁ ብለዋል። በፍጹም እሱ አስር ቁጥር ላይ ነው። እሱ ደግሞ የበለጠ ደስተኛ የሚያደርገው ምዛ ነው። ወደ ሳጥኑ ቅርብ ሆኖ ሲጫወት በትክክል መጫወት ይችላል ብዬ አስባለሁ። ነገር ግን ይበልጥ ትንሽ ነፃ ሆኖ ሲጫወትና ወደ ሳጥኑ ሲጠጋም ልዩ የሆነ ነገርን ለእኛ ይሰጠናል። እኛም ደግሞ ያንን ስለምናውቅ የሚመቸውን ምቾትም እንፈጥረለታለን ሲል ጭምር ነው አሰልጣኝ ፔፕ ጓርዲዮላ ስለ ተጫዋቻቸው ፌል ፎደን ሀሳባቸውን የሰጡት። ፔፕ ጓርዲዮላ ይቀጥልና ቢውልዳፕ ላይ ባሉ አንዳንድ ጥያቄዎች ላይ መሻሻል አለብን፣ ነገር ግን በእርግጥ በአጠቃላይ ጥሩ አድርገናል። ቁርጠኝነታችንን፣ ማጥቃታችንን፣ እንዲሁ ደግሞ ሌሎች ነገሮቻችንም ላይ ጥሩ ነበርን ሲልም ይናገራል። ከትላንትና ባደረጉት ላይ የካራባው ካፕ ጨዋታን አስመልክተው ነው አሰልጣኝ ፔፕ ጓርዲዮላ ሀሳቡን እየሰጠ የሚገኘው ሌላኛው ሁለተኛውን ጎል አስቆጥረን ኒኮ ኦሬሊ እና ፌል ፎደን ከሶስት ቀን በፊት ከአርሰናል ጋር ከባድ ጨዋታ ስላደረጉም ለመቀየር ፈልገን ነበር። ነገር ግን ወጣት ናቸው። ጥሩ ቫይታሚኖችና ጥሩ ምግቦች፣ ጥሩ ፕሮቲን አላቸው። አሁን ወደ ማንቸስተር ተመልሰው ለበርንሌው ጨዋታ ደግሞ መዘጋጀት ይኖርባቸዋል ሲል ጭምር ፔፕ ጓርዲዮላ ሀሳቡን ሰጥቷል። ባርሴሎና የተመለከቱ መረጃዎችን ደግሞ እናንሳ። ባርሴሎና ሁሊያን አልቫሬዝን ለማስፈረም እቅድ እንዳለው እየተገለጸ ነው። የዝውውር መስኮቱ አሁን ላይ ቢዘጋም ባርሴሎና ለሚቀጥለው ክረምት ከወዲሁ እቅድ ማውጣት መጀመሩ ነው ይፋ የተደረገው። የባርሴሎና ስፖርቲንግ ዳይሬክተር ዴኮ ቀጣይ ክረምት የፊት መስመር አጥቂና የመሃል ተከላካይ ለማስፈረምም ቅድሚያ እንደሚሰጡ ተነገረ። አርጀንቲናዊው አጥቂ ሁሊያን አልቫሬስ የባርሴሎናውን ፕሬዚደንት ዮሃን ላፖርትም ለማስፈረም የሚያለሙት ተጫዋች መሆኑ ተዘግቧል። ባርሴሎና ባለፈው ዓመት በርካታ ግቦችን ያስቆጠረው የፊት መስመር ተጫዋቻቸው የሮበርት ሌቫንዶስኪ እድሜ መግፋትን ተከትሎ ለውጥ ለማድረግም እቅድ እንዳላቸው የተረጋገጠ ጉዳይ ሆኗል። የ37 ዓመቱ አጥቂ ሮበርት ሌቫንዶስኪ ውሉ ሲያበቃም በቀጣይ ክረምት ከባርሴሎና ጋር ይለያያል ተብሎ ነው አሁን ላይ የሚጠበቀው። ሁሊያን አልቫሬስ ካለው ግብ የማስቆጠር ክህሎት ባሻገር ደግሞ በተለያዩ የአጥቂ ቦታዎች ላይ መሰለፍ መቻሉና ለሀንስ ፍሊክም ተጭኖ የመጫወት መንገድም ተስማሚ መሆኑ በክለቡ ኃላፊዎች ተመራጭ ያደርገዋል። የባርሴሎና ተጫዋቾች ሁሊያን አልቫሬዝ ባለፈው ዓመት ከእነሱ ጋር ሲጫወት ባሳየው እንቅስቃሴም በመደነቃቸው ክለቡ እንዲያስፈርመውም እንደሚፈልጉ ሲገለጽ ነበር። አትሌቲኮ ማድሪድ በዚህ የውድድር ዘመን እያደረገ በሚገኘው ደካማ አቋም ለባርሴሎና ሊያግዘው እንደሚችል ተነግሯል። ትናንትናም በነበረ የጨዋታ ላይ እንግዲህ የአትሌቲኮ ማድሪድ ጨዋታ ላይ ሃትሪክ መስራቱን የምናስታውሰው ነው። ሁሊያን አልቫሬስ ባርሴሎና ዛሬ ከሪያል ኦቪዬዶ ጋር ጨዋታውን ያደርጋል። በስድስተኛው ሳምንት የስፓኒሽ ላሊጋም ዛሬ ሁለት ጨዋታዎች ሲደረጉ ባርሴሎና ከሊጉ መሪ ሪያል ማድሪድ ያለውን የነጥብ ልዩነት ለማጥበብም ከሪያል ኦቪዬዶ ጋር ጨዋታውን ያደርጋል። ካደረጋቸው አምስት ጨዋታዎች አራቱን ያሸነፈው ባርሴሎና ከሜዳ ውጪ የሚያደርጉት ጨዋታ ምሽት አራት ሰዓት ከ30 ሲል የሚጀምር ነው የሚሆነው። ከአራት ዓመታት በኋላ ወደ ስፔን ላሊጋ የተመለሰው ሪያል ኦቪዬዶ አንድ ጨዋታ ብቻ አሸንፎ 18ኛ ደረጃ ላይ ነው የተቀመጠው። በጨዋታው ፈርሚን ሎፔዝ በጉዳት ምክንያት ለ3 ሳምንታት ከሜዳ የሚርቅ ስለሆነ አይኖርም። ጋቪም ለ5 ወራት ከሜዳ መራቁ እንግዲህ ይታወሳል ና በዛሬው ጨዋታ ላይ እንደማይኖር የተረጋገጠ ነው። ሰሞኑን ከህመም ጋር በተገናኘ ጨዋታዎች ያለፉት ላሚን ያማል የመሰለፉ ነገር አልተረጋገጠም። በሌላ ጨዋታ ምሽት 2 ሰዓት ከ30 ሲል ደግሞ ኦሳሱና ከኤልቼ ጋር የሚያደርጉት ጨዋታ ዛሬ የሚደረግ ነው። ኔይማር ጁኒየር የብሔራዊ ቡድኑ ቁልፍ ተጫዋች ነው ብሏል ሮናልዶ ሎቤስ ናዛሪዮ ደል ሊማ ነው። ይህንን ሀሳብ የሰጠውም ብራዚላዊው የቀድሞ ተጫዋች ሮናልዶ ሎቤስ ናዛሪዮ ደል ሊማ ኔይማር በቀጣዩ የዓለም ዋንጫ ውድድር ላይ በብሔራዊ ቡድኑ ስብስብ ውስጥ መካተት አለበት ሲል ተናግሯል። በብሔራዊ ቡድኑ እንደ ኔይማር አይነት ተጫዋች የለንም ሲል ሮናልዶ ናዛሪዮ አስቴቱን ሰጥቷል። አክሎም እሱ ለብሔራዊ ቡድናችን ቁልፍ ተጫዋች ነው፣ በዓለም ዋንጫ ላይም ሙሉ ብቃቱ ላይ እንደሚሆንም ተስፋ አደርጋለሁ ሲል ጭምር ተናግሯል። ኔይማር ለቡድኑ ካለ ጥርጥር ጥሩ ውጤት እናመጣለን ብሏል ሮናልዶ ናዛሪዮ። አሌክዛንደር ኢሳክ ይናገራል። ዋናው አላማው ይህ ነው። በሁሉም ውድድሮች ውስጥ ተወዳዳሪ መሆን ያስፈልጋል ሲል ጭምር ይናገራል። እንዲሁም በእያንዳንዱ ጨዋታ ላይም ደግሞ ድልን ማድረግ እንፈልጋለን ሲል ጭምር ነው አሌክዛንደር ኢሳክ ሀሳቡን እየሰጠም የሚገኘው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከእኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናችኋለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ሌሎች ስፖርታዊ መረጃዎችን አካተን በስፋት የምንገናኝ ነው የሚሆነው። ስለተከታተላችሁኝ ከልብ ከልብ አድርጌ አመሰግናለሁ። በነገው ጠዋት ፕሮግራማችን ሌሎች ስፖርታዊ ጉዳዮችን ይዘን እንመጣለን። መልካም ጊዜ መልካም ደግሞ ምሽት እንዲሆንላችሁ ነው በአክብሮት የምመኘው።